የሶምሶን ልደት። የእስራኤልም ልጆች በእግዚአብሔር ፊት እንደገና ክፉ ሥራ ሠሩ። እግዚአብሔርም በፍልስጤማውያን እጅ አርባ ዓመት አሳልፎ ሰጣቸው። ከዳን ወገን የሆነ ማኑሄ የሚባል አንድ የሶራህ ሰው ነበረ። ሚስቱም መካን ነበረች፣ ልጅም አልወለደችም ነበር። የእግዚአብሔርም መልአክ ለሴቲቱ ተገልጦ እንዲህ አላት፣ እነሆ አንቺ መካነሽ ልጅም አልወለድሽም። ነገር ግን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። አሁንም ተጠንቀቂ፣ የወይን ጠጅንና የሚያሰክር መጠጥንም አትጠጪ፣ እርኩስም ነገር አትብዪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ልጁም ከእናቱ ማኅፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናልና በራሱ ላይ ምላጭ አይድረስበት። እርሱም እስራኤልን ከፍልስጤማውያን እጅ ማዳን ይጀምራል። ሴቲቱም ወደ ባሏ መታ፣ አንድ የእግዚአብሔር ሰው ወደ እኔ መጣ፣ መልኩም እንደ እግዚአብሔር መልአክ እጅግ የሚያስደነግጥ ነበረ። ከወዴትም እንደመጣ ጠየቅሁት፣ እርሱም ስሙን አልነገረኝም። እርሱም እንሆ ትጸንሻለሽ ወንድ ልጅም ተወልጃለሽ። እንግዲህ የወይን ጠጅንና የሚያሰክር መጠጥን አትጠጭ፣ ርኩስ ነገርንም አትቢ። ልጁ ከእናቱ ማኅፀን ጀምሮ እስኪሞት ድረስ ለእግዚአብሔር የተለየ ናዝራዊ ይሆናልና አለኝ ብላ ተናገረች። ማኑሄም ጌታ ሆይ ወደ እኛ የላከው የእግዚአብሔር ሰው እባክህ እንደገና ወደ እኛ ይምጣ፣ ለሚወለደውም ልጅ ምን እንደምናደርግ ያስገንዝበን ብሎ ወደ እግዚአብሔር ለመነ። እግዚአብሔርም የማኑሄን ቃል ሰማ። የእግዚአብሔርም መልአክ እንደገና በእርሻ ውስጥ ተቀምጣ ሳለች ወደ ሴቲቱ መጣ። ባሏ ማኑሄ ግን ከእርሷ ጋር አልነበረም። ሴቲቱም ፈጥና ሮጠች፣ ለባሏም እነሆ አስቀድሞ ወደ እኔ የመጣው ያ ሰው ደግሞ ተገለጠልኝ ብላ ነገረችው። ማኑሄም ተነስቶ ሚስቱን ተከተለ። ወደ ሰውየውም መጥቶ ከሚስቴ ጋር የተነጋገርህ አንተ ነህን? አለው መልአኩም እኔ ነኝ አለ። ማኑሄም እነሆ ቃልህ በደረሰ ጊዜ የልጁ ነገሩ ግብሩስ ምንድን ነው? አለው የእግዚአብሔርም መልአክ ማኑሄን ለሚስትህ ከነገርኋት ሁሉ ተጠበቁ፣ ከወይንም ከሚወጣው ሁሉ አትብላ፣ የወይን ጠጅንና የሚያሰክር መጠጥንም አትጠጣ የርኩሱንም ነገር ሁሉ አትብላ። ያዘዝኋትን ሁሉ ጠብቁ አለው። ማኑሄም የእግዚአብሔርን መልአክ የፍየል ጠቦት እናዘጋጅልህ ዘንድ ግድ እንልሃለን አለው። የእግዚአብሔርን መልአክ ማኑሄን አንተ የግድ ብትለኝ እህልህን አልበላም፣ የሚቃጠለውንም መሥዋዕት ብታደርግ ለእግዚአብሔር አቅርበው አለው። ማኑሄም የእግዚአብሔር መልአክ መሆኑን አላወቅም ነበር። ማኑሄም የእግዚአብሔርን መልአክ፣ ነገርህ በደረሰ ጊዜ እንድናከብርህ ስምህ ማን ነው አለው። የእግዚአብሔርን መልአክ፣ ስሜ ድንቅ ነውና ለምን ትጠይቃለህ አለው። ማኑሄም የፍየሉን ጠቦትና የእህሉን ቁርባን ወስዶ በድንጋይ ላይ ለእግዚአብሔር አቀረበው። መልአኩም ታምራት አደረገ። ማኑሄና ሚስቱም ይመለከቱ ነበር። ነበልባሉም ከመሠዊያው ላይ ወደ ሰማይ በወጣ ጊዜ የእግዚአብሔር መልአክ በመሠዊያው ነበልባል ውስጥ ወደ ሰማይ አረገ። ማኑሄና ሚስቱም ተመለከቱ፣ በምድርም በግንባራቸው ወደቁ። የእግዚአብሔርም መልአክ ዳግመኛ ለማኑሄና ለሚስቱ አልተገለጠም። ያን ጊዜም ማኑሄ የእግዚአብሔር መልአክ መሆኑን አወቀ። ማኑሄም ሚስቱን እግዚአብሔርን አይተናልና ሞትን እንሞታለን አላት። ሚስቱም እግዚአብሔርስ ሊገለን ቢወድ ኖሮ የሚቃጠለውን መሥዋዕትና የእህሉን ቁርባን ከእጃችን ባልተቀበለን፣ ይህንንም ነገር ሁሉ ባላሳየን፣ እንዲህ ያለ ነገርም በዚህ ጊዜ ባላሰማን ነበር አለችው። ሴቲቱም ወንድ ልጅ ወለደች። ስሙንም ሳምሶን ብላ ጠራችው። እግዚአብሔርም ባረከው። ልጁም አደገ። የእግዚአብሔርን መንፈስ በሶራህና በስታሄል መካከል ባለው በዳን ሰፈር ውስጥ ከእርሱ ጋር ይሄድ ጀመረ። ሶምሶን ፍልስጤማዊትን ሴት እንዳገባ ሶምሶንም ወደ ቴምናታ ወረደ። በቴምናታም ከፍልስጤማውያን ልጆች አንዲት ሴት አየ። እርሷም በፊቱ ደስ አለችው። ወጥቶም ለአባቱና ለእናቱ በቴምናታ ከፍልስጤማውያን ልጆች አንዲት ሴት አይቻለሁ፣ አሁንም እርሷን አጋቡኝ አላቸው። አባቱና እናቱም ካልተገረዙት ከፊልስጤማውያን ሚስት ለማግባት ትሄድ ዘንድ ከወንድሞች የሴቶች ልጆች ከሕዝቤም ሁሉ መካከል ሴት የለችምን አሉት። ሶምሶንም አባቱን ለዓይኔ እጅግ ደስ አሰኝታኛለችና እርሷን አጋባኝ አለው። አባቱና እናቱም ነገሩ ከእግዚአብሔር ዘንድ እንደሆነ አላወቁም። እርሱ ከፍልስጤማውያን በቀልን ይመልስ ዘንድ ይፈልግ ነበርና፣ በዚያም ወራት ፍልስጤማውያን እስራኤልን ይገዙ ነበር። ሶምሶንም አባቱና እናቱም ወደ ቴምናታ ወረዱ። በቴምናታም ወዳለው ወደ ወይኑ ስፍራ ፈቀቅ አለ። እነሆም የአንበሳ ደቦል እያገሣ መጣበት። የእግዚአብሔርም መንፈስ በእርሱ ላይ አደረ የፍየል ጠቦትን እንደሚጥልም ጣለው፣ በእጁም እንደ ኢምንት ሆነ። ያደረገውንም ለአባቱና ለእናቱ አልተናገረም። ሄደውም ከሴቲቱ ጋር ተነጋገሩ። ሶምሶንንም በፊቱ ደስ አሰኘችው። ከጥቂት ቀኖችም በኋላ ሊያገባ ተመለሰ። የአንበሳውን መሬሳ ያይ ዘንድ ከመንገድ ፈቀቅ አለ። እነሆም በአንበሳው አፍ ውስጥ ንብ ሰፍሮበት ነበር፣ ማርም ነበረበት። ወስዶም በላ። እየበላም ሄደ። ወደ አባቱና ወደ እናቱም ደረሰ ሰጣቸውም፣ እነርሱም በሉ። ማሩንም ካንበሳው አፉ ውስጥ እንዳወጣው አልነገራቸውም። አባቱም ወደ ሴቲቱ ወረደ። ጎበዞችም እንዲሁ ያደርጉ ነበርና ሶምሶን በዚያ ሰባት ቀን በዓል አደረገ። ከዚህም በኋላ ፈርተው ሰላሳ ሰዎችን በእርሱ ላይ ሾሙ፣ ከእርሱም ጋር ተቀመጡ። ሶምሶንም አላቸው እንቆቅልሽ ልስጣችሁ፣ በሰባቱም በበዓሉ ቀኖች ውስጥ ፈታችሁ ብትነግሩኝ ሰላሳ የበፍታ ቀሚስና ሰላሳ ልውጥ ልብስ እሰጣችኋለሁ። መፍታት ባትችሉ ግን እናንተ ለእኔ ሰላሳ የበፍታ ቀሚስና ሰላሳ ልውጥ ልብስ ትሰጡኛላችሁ። እነርሱም ምሳሌህን ምሰልና እንስማህ አሉት። እርሱም ከበላተኛ መብል ወጣ ከብርቱም ጣፋጭ ወጣ አላቸው። እስከ ሦስት ቀንም እንቆቅልሹን መፍታት አልቻሉም። ከዚህ በኋላ በአራተኛው ቀን የሶምሶንን ሚስት እንቆቅልሹን እንዲነግርሽ ባልሽን አባቢው አለዚያም አንቺንና የአባትሽን ቤት በእሳት እናቃጥላለን ወይስ ወደዚህ የጠራችሁን ልታደኸዩን ነውን? አሏት። የሶምሶንም ሚስት በፊቱ እያለቀሰችበት ጠልተኸኛል፣ ከቶም አትወደኝም፣ ለሕዝቤ ልጆች የነገርኸውን እንቆቅልሽህን አልነገርኸኝምና አለችው። እርሱም እነሆ ለአባቴና ለናቴ አልነገርኋቸውም ላንቺ እነግርሻለሁን? አላት። ሰባቱንም የባል ቀን አለቀሰችበት፣ እርሷም ነዝንዘዋለችና በሰባተኛው ቀን ነገራት። ለሕዝቧም ልጆች ነገረቻቸው። በሰባተኛይቱም ቀን ፀሐይ ሳትገባ የከተማይቱ ሰዎች ከማር የሚጣፍጥ ምንድን ነው? ከአንበሳስ የሚበረታ ማን ነው? አሉት። ሶምሶንም በጥጃዬ ባላረሳችሁ ኑሮ የእንቆቅልሽን ትርጓሜ ባላወቃችሁም ነበር አላቸው። የእግዚአብሔርን መንፈስ በላይ ወረደ። ወደ አስቆሎናም ወረደ። ከዚያም ሰላሳ ሰዎችን ገደለ። ልብሳቸውንም ገፎ እንቆቅልሹን ለነገሩት ሰዎች ሰጠ። ሶምሶንም ተቆጣ፣ ወደ አባቱም ቤት ተመለሰ። የሶምሶንም ሚስት ከስር ሚዜው ጋር ተቀመጠች። ከጊዜም በኋላ በስንዴ መከር ጊዜ ሶምሶን የፍየል ጠቦት ይዞ ሚስቱን ሊጠይቅ ሄደና ወደ ጫጉላ ቤት ወደ ሚስቴ ልግባ አለ። አባቷ ግን እንዳይገባ ከለከለው። አባቷም በጽመ ጠላኋት ያልህ መስሎኝ ለሚዚህ አጋባኋት። ታናሽ እህቷ ከእርሷ ይልቅ የተዋበች አይደለችምን? እባክ በእርሷ ፈንታ አግባት አለው። ሶምሶንም ከእንግዲህ ወዲህ በፍልስጤማውያን ላይ ክፉ ባደርግ እኔ ንጹህ ነኝ አላቸው። ሶምሶንም ሄዶ ሦስት መቶ ቀበሮችን ያዘ። ችቦም ወስዶ ሁለት ሁለቱም ቀበሮዎች በጅራታቸው አሰረ። በሁለቱም ጅራቶች መካከል አንድ ችቦ አደረገ። ችቦውንም አንድዶ በቆመው በፍልስጤማውያን እህል መካከል ሰደዳቸው። ነዶውንም፣ ክምሩንም፣ የቆመውንም እህል፣ ወይኑንም፣ ወይራውንም አቃጠለ። ፍልስጤማውያንንም ይህን ያደረገ ማን ነው? አሉ። እነርሱም ሚስቱን ወስዶ ለሚዜው አጋብቶታልና የቴምና ታዋማች ሶምሶን ነው አሏቸው። ፍልስጤማውያንም ወጥተው የአባቷን ቤትና እርሷን አባቷንም በሳት አቃጠሉ። ሶምሶንም አላቸው፣ ይህን ብታደርጉም ደስ አይለኝም። በቀሌ ከአንድ ሰው ብቻ አይደለም፣ ሁላችሁንም እበቀላችኋለሁ፣ ከዚያም በኋላ አርፋለሁ። ሶምሶንም ጭንጭናቸውን ብሎ በታላቅ አገዳደል መታቸው። ወርዶም ኢጣም በምትባል ዋሻ በወንዝ ዳር ተቀመጠ። ሶምሶን ፊልስጤማውያንን ድል እንዳደረገ ፊልስጤማውያንም ወጡ፣ በይሁዳም ሰፈሩ። የአህያ መንጋጋ አጥንት በተባለ ቦታም ተበታትነው ተቀመጡ። የይሁዳም ሰዎች ሁሉ በእኛ ላይ የወጣችሁት ለምንድን ነው አሉ። እነርሱም ሶምሶኑን ልናስር እንዳደረገብንም ልናደርግበት መጥተናል አሏቸው። ከይሁዳም ሰዎች ሦስት ሺህ የሚያህሉ በኢጣ ማለት ወዳለው ዋሻ ወርደው ሳምሶንን ገዢዎቻችን ፊልስጤማውያን እንደሆኑ አታውቅምን? ያደረግክብን ይህ ምንድን ነው አሉት። ሳምሶንም እንዳደረጉባችሁ እንዲሁ አደረግኩባቸው አላቸው። እነርሱም አስረን በፊልስጤማውያን እጅ አሳልፈን ልንሰጥህ መተናል አሉት። ሶምሶንም እናንተ እንዳትገሉኝ ማሉልኝ፣ ለእነርሱም አሳልፋችሁ ስጡኝ እናንተ ግን ከእኔ ጋር ትዋጉ አላቸው። እነርሱም በገመድ አስረን በእጃችን አሳልፈን እንሰጣለን እንጂ አንገልህም ብለው ማሉለት። በሁለትም አዲስ ገመድ አስረው ከአለቱ ውስጥ አወጡት። የአህያ መንጋጋ አጥንት ወደ ተባለ ቦታም ደረሰ። ፍልስጤማውያንም ደንፍተው ተቀበሉት፣ ወደ እርሱም ሮጡ። የእግዚአብሔርም መንፈስ በእርሱ ላይ አደረ። በክንዱም ያሉ እነዚያ ገመዶች በእሳት ላይ እንደተጣለ ገለባ ሆኖ ማሰሪያውም ከክንዱ ተፈታ። የወደቀ የአህያ መንጋጋ አጥንትንም በመንገድ አገኘ እጁንም ዘርግቶ ወሰደው በእርሱም አንድ ሺህ ሰው ገደለ። ሱምሶንም በአህያ መንጋጋ አጥንት ክምር በክምር ላይ አድርጌያቸዋለሁ በአህያ መንጋጋ አጥንት አንድ ሺህ ሰው ገድያለሁና አለ። መናገሩንም በፈጸመ ጊዜ መንጋጋውን ከእጁ ጣለ። የዚያንም ስፍራ ስም ቀትለ አጽመ መንሰክ ብሎ ጠራው። እርሱም እጅግ ተጠምቶ ነበርና፣ አንተ ይህችን ታላቅ ማዳን በባሪያ እጅ ሰጥተሃል፣ አሁንም በጥም ሞታለሁ፣ ባልተገረዙትም እጅ ወድቃለሁ ብሎ ወደ እግዚአብሔር ጮኸ። እግዚአብሔርም የዚያችን የአህያ መንጋጋ ጥንት ስንጥቃት ከፈተ፣ ከእርሷም ውሃ ጠጣ። እርሱም ጠጣ፣ ነፍሱም ተመለሰች፣ ከውኃ ጥሙም አረፈ። ስለዚህም የዚያ ቦታ ስም እስከ ዛሬ ድረስ ነቃ ዐጽመ መንሰክ ተብሎ ተጠራ። በፍልስጤማውያንም ዘመን እስራኤልን ሃያ ዓመት ገዟቸው። ሶምሶን በጋዛ ሶምሶንም ወደ ጋዛ ሄደ። በዚያም ጋለሞታ ሴት አይቶ ወደ እርሷ ገባ። ለጋዛ ሰዎችም ሶምሶን ወደዚህ መጥቷል ብለው ነገሯቸው። ከበቡትም፣ ሌሊቱንም ሁሉ በከተማይቱ በር ሸመቁበት። ማለዳ እንገለዋለን ብለውም ሌሊቱን ሁሉ በዝምታ ተቀመጡ። ሶምሶንም እስከ እኩለ ሌሊት ተኛ። በእኩለ ሌሊትም ተነስቶ የከተማይቱን በር መዝጊያ ያዘ ከሁለቱ መቃኖችና ከመወርወሪያው ጋር ነቅለው በትከሻውም ላይ አደረገ። በኬብሮንም ፊት ወዳለው ተራራ ራስ ላይ ተሸክሞ ተወጣ። በዚያም ጣለው። ሶምሶን ደሊላን እንዳገባ ከዚህ በኋላ በሶሬህ ሸለቆ የነበረች ደሊላ የተባለች አንዲት ሴትን ወደደ። የፊልስጤማውያንን መሳፍንትም ወደ እርሷ ወጥተው እርሱን አባብለሽ በእርሱ ያለ ታላቅ ኃይል በምን እንደሆነ እኛም እርሱን ለማዋረድ እናስረው ዘንድ የምናሸንፈው በምን እንደሆነ ወቂ፣ እኛም እያንዳንዳችን ሺህ አንድ መቶ ብር እንሰጥሻለን አሏት። ደሊላም ሳምሶንን፣ ታላቅ ኃይልህ በምን እንደሆነ በምንስ ብትታሰር እንደምትዋረድ እባክህ ንገረኝ አለችው። ሶምሶንም በሰባት ባልደረቀ በርጥብ ጠፈር ቢያስሩኝ ደክማለሁ እንደ ሌላም ሰው ሆናለሁ አላት። የፍልስጤማውያን መሳፍንትም ሰባት ያልደረቀ ርጥብ ጠፈር አመጡላት፣ በእነርሱም አሰረችው። የሚያደቡትም ሰዎች በጓዳ ውስጥ ተደብቀው ነበር። እርሷም ሶምሶን ሆይ ፍልስጤማውያን መጡብህ አለችው። እርሱም ፈተል እሳት በሸተተው ጊዜ እንዲበጠስ ጠፈሩን በጣጠሰው። ኃይሉም በምን እንደሆነ አልታወቀም። ደሊላም ሳምሶንን እነሆ አታለልኸኝ፣ የነገርኸኝም ሐሰት ነው አሁንም የምትታሰርበት ምን እንደሆነ እባክህ ንገረኝ አለችው። እርሱም ሥራ ባልተሠራባቸው ሰባት አዳዲስ ገመዶች ቢያስሩኝ እደክማለሁ፣ እንደ ሌላውም ሰው ሆናለሁ አላት። ደሊላም ሰባት አዳዲስ ገመዶች ወስዳ በእነርሱ አሰረችው። የሚያደቡትም ሰዎች በጓዳ ውስጥ ተቀምጠው ነበር። እርሷም ሳምሶን ሆይ ፊልስጤማውያን መጡብህ አለችው። ገመዶቹንም ከክንዱ እንደ ፈትል በጣጠሳቸው። ደሊላም ሳምሶንን እስካሁን ድረስ አታለልኸኝ፣ የነገርኸኝም ሐሰት ነው። የምትታሰርበት ምን እንደሆነ ንገረኝ አለችው። እርሱም የራሴን ጠጉር ሰባቱን ጉንጉን ከድር ጋር ብትጎነጉኙው፣ በግድግዳም ላይ በችካል ብትቸክይው፣ ከሰዎች እንደ አንዱ እደክማለሁ አላት። ደሊላም አስተኛችው። የራሱንም ጠጉር ሰባቱን ጉንጉን ከድር ጋር ጎነጎነችው፣ በግድግዳም ላይ በችካል ቸከለቻቸው። ሶምሶን ሆይ ፍልስጤማውያን መጡብህ አለችው ከእንቅልፉም ነቃ ችካሉንም ከነቁ እንዳለው ከግድግዳው ነቀለ ኃይሉም አልታወቀም ደሊላም አንተ ወድሻለው እንዴት ትለኛለህ ልብህ ከኔ ጋር አይደለም ስታታልለኝ ይህ የሶስተኛ ጊዜ ነው ታላቅ ኃይልህንም በምን እንደሆነ አልነገርከኝም አለችው ከዚህም በኋላ ሌሊቱን ሁሉ በነገር በዘበዘችውና ባደከመችው ጊዜ ለሞት እስከሚል ድረስ ተበሳጨ። እርሱም ከእናቴ ማኅፀን ጀምሬ ለእግዚአብሔር ናዝራዊ ነኝና ራሴን ምላጭ አልነካኝም የራሴንም ጠጉር ብላጭ ኃይሌ ከእኔ ይነሳል፣ ደክማለሁም እንደ ሌላውም ሰው ሁሉ እሆናለሁ ብሎ የልቡን ሁሉ ነገራት። ደሊላም የልቡን ሁሉ እንደነገራት ባወቀች ጊዜ የልቡን ሁሉ ነግሮኛልና ይህን ጊዜ ደግሞ ኑ ብላ አላከችና የፍልስጤማውያንን መሳፍንት ጠራች። የፍልስጤማውያንም መሳፍንት ብሩን በእጃቸው ይዘው ወደ እርሷ መጡ። እርሷም በጉልበቷ ላይ አስተኛችው፣ ጠጉር ቆራጭም ጠራች። እርሱም ሰባቱን የራሱን ጉንጉን ላጨው፣ ይደክምም ጀመረ፣ ኃይሉም ከእርሱ ሄደ። ደሊላም ሳምሶን ሆይ፣ ፊልስጤማውያን መጡብህ አለችው። ከእንቅልፉም ነቅቶ እወጣለሁ እንደ ወጥሮ ጊዜ አደርጋለሁ፣ አጠፋቸዋለሁ አለ። ነገር ግን እግዚአብሔር ከርሱ እንደ ተለየው አላወቀም። ፍልስጥኤማውያንም ይዘው አይኖቹን አወጡት፣ ወደ ጋዛም አውርደው በእግር ብረት አሰሩት። በግዞትም ሆኖ እህል ይፈጭ ነበር። የራሱንም ጸጉር ከላጩት በኋላ ያድግ ጀመር። የሶምሶን ሞት። የፍልስጥኤማውያን መሳፍንትም አምላካችን ጠላታችንን ሶምሶንን በእጃችን አሳልፎ ሰጠን እያሉ ለአምላካቸው ለዳጎን ታላቅ መስዋዕት ይሰው ዘንድ ደስ የሚላቸው ዘንድ ተሰበሰቡ ህዝቡም ሁሉ ባዩት ጊዜ ምድራችንን ያጠፋውን ከኛም ብዙ ሰው የገደለውን ጠላታችንን አምላካችን በእጃችን አሳልፎ ሰጠን እያሉ አምላካቸውን አመሰገኑ ከዚህም በኋላ ልባቸውን ደስ ባለው ጊዜ በፊታችን እንዲጫወት ሶምሶንን ከእስር ቤት ጥሩት አሉ ሶምሶንም ከእስር ቤቱ ጠሩት በፊታቸውም ተጫወተ ተዘባበቱበትም። በምሰሶና በምሰሶ መካከል አቆሙት። ሶምሶንም የሚመራውን ብላቴና ቤቱን የደገፉትን ምሰሶች እደገፍባቸው ዘንድ እባካስ ይዘኝ አለው። ብላቴናውም እንዳለው አደረገለት። በቤትም ውስጥ ወንዶችና ሴቶች ሞልተውበት ነበር። የፍልስጤምም መሳፍንትም ሁሉ በዚያ ነበሩ። በቤቱም ሰገነት ላይ ሶምሶን ሲጫወት የሚያዩ ሦስት ሺህ የሚያህሉ ወንዶችና ሴቶች ነበሩ። ሶምሶንም ወደ እግዚአብሔር ጮኸ እንዲህም አለ፣ አቤቱ ጌታዬ ሆይ አስበኝ፤ ጌታዬ ሆይ አንድ ጊዜ አበርታኝ። እንግዲህ ስለ ሁለቱ ዐይኖቼ ፈንታ ከፍልስጤማውያንም አንዲት በቀል እንበቀላለሁ። ሶምሶንም ቤቱ ተደግፎባቸው የነበሩትን ሁለቱን መካከለኞች ምሰሶዎች ያዘ፣ አንዱን በቀኝ እጁ፣ አንዱንም በግራ እጁ ይዞ ገፋቸው። ሶምሶንም ከፍልስጤማውያን ጋር ነፍሴ ትውጣ አለ። ተጎንብሶም ምሰሶዎቹም በሙሉ ኃይሉ ገፋቸው። ቤቱም በውስጡ በነበሩት በመሳፍንቱ በሕዝቡም ሁሉ ላይ ወደቀ። በሞቱም የገደላቸው ሙታን በሕይወቱ ሳለ ከገደላቸው በዙ። ወንድሞቹም የአባቱ ቤተሰቦችም ሁሉ ወረዱ፣ ይዘውም አመጡት። በሶሬህና በኢስታሄል መካከል ባለው በአባቱ በማኑሄ መቃብር ቀበሩት። እርሱም እስራኤልን ሃያ ዓመት ገዛቸው።